ብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። አበይት ነጥቦቹን ተገድሚያም ኢሳያስ አፈወርቂ ኃይላቸው በወልድያ ውጊያ ተሳትፏል ሲል ብልጽግና ለተባበሩት መንግስታት ድርጅት በላከው ደብዳቤ ላይ ገለጸም። አሁን ያለው ትዕግስታችን እየተሟጠጠ ነው፣ ለሁሉም ነገር ገደብ አለው ሲልም ዝቷል። የትግራይና ኤርትራ ግንኙነትን እኛን ለመውጋት ነው በማለትም አክሏል። የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ የአስመራው መንግስት ለፕሬዚደንት ታዬ አጽቀሥላሴ ምላሽ ሰጥቷል። ከሰሞኑ አስመራ እንደ ጋዛ በሚል ከተሰራጨው ሐተታ ጋር በተያያዘም እንደዚሁ እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ምስቅልቅል ውስጥ ከተተን ያሉትን ጉዳይ ተናግሯል። ንግግር ሀገር ያፈርሳል ሲሉም አክሏል። ታደምጡታላችሁም የፋኖ አመራሩ ዘመነ ካሴ ትልቅ ዘመቻ በቅርቡ እናደርጋለን ሲሉ ዝተዋል። ጀነራል አበባው ታደሰ ከንቱ ህልም እያመከን ነው ሲሉ ተናግሯል። በአማራ ክልል ጋሸናን ጨምሮ በተለያዩ ስፍራዎች አሁንም ውጊያዎች እንደቀጠሉ ናቸው። ተጨማሪ አለን። ይህ በእንዲህ እንዳለ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ከሰሞኑ የአማራ ሕዝብን ተላላኪ በሚል ያደረጉት ንግግር እያነጋገረ ነው። ከፋኖ በኩል ምላሽ ተሰጥቷል። ታደምጡታላችሁ። መምህራን ወደ ተቃውሞ መውጣታቸውን ፖለቲከኛው ገለጹ። ይህ ተቃውሞ ደግሞ ደሞዛቸው በህገወጥ መልኩ መቆረጡን ተከትሎ የመጣ ነው ተብሏል። ሌላኛው መረጃችን ነው፣ በኦሮሚያ ክልል አመራሩ መገደላቸው ትሰማም። በክልሉ አንዳንድ ስፍራዎች የሚፈጸሙ ጥቃቶች አሁንም እንዳሉ ናቸው፣ እንመለከተዋለን። እስራኤልና ጋዛ ወደ ጦርነት የገቡበት ሁለተኛ ዓመት እየታሰበ ነው። በጋዛ ያለው መፈናቀል ከሁለተኛው የዓለም ጦርነት ወዲህ ያልታየ ነው ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ አመራሩ ዘመነ ካሴ በቅርቡ ትልቅ ዘመቻ እንከፍታለን ሲሉ ዝተዋል። ጀነራል አበባው ታደሰ ከንቱ ሕልምን እያመከንን ነው ሲሉ ተናግሯል። የአማራ ክልል የተለያዩ ስፍራዎች ውጊያ አሁንም እንደቀጠለ ነው። ወልድያና ባህር ዳር ቅርብ ርቀት ባሉ አካባቢዎች ያጋጥመውም የዚህ ማሳያ ነው። በሰሜን ወሎና ደቡብ ወሎ የተለያዩ አካባቢዎች ሰሞኑን ሲደረጉ የነበሩ ውጊያዎች ዛሬ ስትራቴጂክ ተደርጋ በምትቆጠረው ጋሸናና ዙሪያ ላይ ነው ትኩረቱን ያደረገው። ትናንት የፋኖ ኃይሎች በቅርብ ርቀት የሚገኘው የዋድ ላስ ተዳድረን መቆጣጠራቸውን ተከትሎ ዛሬ በጋሸናና ዙሪያ ውጊያ ሲደረግ መዋሉንና ወደ ኮንና ወልድያ መውጫ መንገዶች ላይም በከባድ መሳሪያ ጭምር የታኩስ ልውጥ ሲከናወን መዋሉ ታውቋል። አገዛዙ በአካባቢው የተቀሰቀሰውን ጠንካራ ውጊያ ተከትሎ የድሮን ቅኝት ሲያደርግና በአየር ኃይሉም ሲታገዝ እንደነበርም ተሰምቷል። በዚሁ በወሎ ቀጠና ወረኢሉን ጨምሮ በተለያዩ ቦታዎች ላይ የታኩስ ድምጽ ይሰማል። በጎጃም ቀጠና ከባህር ዳር ቅርብ ርቀት ገርጨጫ አካባቢ ውጊያ ሲደረግ ነው የዋለው ከቡሬ ወደ በመጓዝ ላይ የነበሩ የመንግስት ኃይሎች ላይ የተፈጸመ ድንገተኛ ጥቃት፣ እንደዚሁም የትናንት ምሽቱ የደብረ ማርቆስ ተኩስም የክልሉ የቀጠለ የጸጥታ ቀውስ መገለጫዎች ናቸው። በሰሜን ሸዋ ዞን አጣይና ወደ ካራቆሬ በሚወስደው መንገድ ላይ እየደረሰውም እንደዚሁ። እነዚህ ሁሉ ሁነቶች በተለይም የዛሬው የጋሸና ውስጥና ዙሪያ ክስተት አገዛዙ እንደሚለው የዘራፊዎችና ዋሻና ተራራ ውስጥ የተደበቁ ጃውሳዎች ጉዳይ ብቻ አልሆነለትም። እናም ከሶስተኛ ወገን ጋር በማያያዝ ጭምር እየገለጸ ይገኛል። የፋ ዋኑ አመራሩ ዘመነ ካሴ በቅርቡ በዓለም አቀፉ ማህበረሰብ በኩል ጭምር አግራሞትን የሚፈጥር ዘመቻ እንከፍታለን ባይ ናቸው። ጠላት ያሉትን የብልጽግናውን አገዛዝ ተፍረክርኳል ሲሉ አንስተው እናሸንፈዋለን በሚል የሰለጠኑ የፋኖ ታጣቂዎች ምርቃት ላይ መልእክት አስተላልፏል። መታጠቅና መሰልጠናችን ይቀጥላል፣ ያልተደራጀና ያልታጠቀ ሕዝብ ስለሚጠፋ የሚሉት አመራሩ እስከ ድል መሳሪያን ዝቅዝቅ የሚል ሀሳብ ማካተውበታል። የፋኖ አደረጃጀቶች በመሰባሰብ ሂደት ውስጥ መሆናቸውን በማከል ክልሉ የሚጋዛበትን ወታደራዊ ኮማንድ የሚመሩት ጀኔራል አበባው ታደሰ ደግሞ እየተንኮታኮትን ሳይሆን ጠንካራ ሰራዊትን እየገነባን ነው በማለት ተናግሯል። ህልምን የማምከን ሲሉ የጠሩት ዘመቻ ውስጥ እንደሆኑ በመጥቀስ የውስጥ ባንዳዎችና የውጭ ጠላቶችን ህልማቸውን በማምከን ሉዓላዊነታችንን አስከብረናል ነው ያሉት። የትኛው ሉዓላዊነት የሚለው ጥያቄ እንዳለ ሆኖ የአማራ ህዝብ ግን ህልማችንንም አታምክኑት፣ መሳሪያቸውንም ዘቅዝቁ ተማጽኖ ላይ ነው። ይህ በእንዲህ እንዳለ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነ ከሰሞኑ ያደረጉት የአማራ ህዝብ ተላላኪ ነው ንግግር አሁን መነጋገሪያነቱ ቀጥሏል። ከፋኖ በኩልም ምላሽ ተሰጥቷል። የአማራ ህዝብ ተላላኪና ነውረኛ ህዝብ ነው ሲሉ እየወጡበትን ማህበረሰብ የወረፉት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነ ካባ ሸልመው ካባ በተሸልሙበት ሰሞንኛው የክልሉ መድረክ ላይ የክልሉን ህዝብ ተላላኪ በሚል መግለጻቸው አይዘነጋም። በአስር ሚሊዮኖች የሚቆጠርና ያሳደጋቸውን ማህበረሰብ የሚገልጹ የሚያውቁበትና የሚያዋርዱበት ቃል ቸግሯቸው ሚሊዮኖችን ሲሰድቡ ነበር የተደመጡት። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ፣ በዚህ ልክ ግን ተላላኪ ሲሆን አይቸውና የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂ ሲወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችን ነው። እንዲህ ባለ መልኩ ከቀረበው የአንዲት ትልቅ ሀገር ምክትል መሪ ንግግር ማግስት በርካታ አስተያየቶች እየተሰጡ ናቸው። ከፋኖ ኃይሎች በኩል የተሰጠው ደግሞ አንዱ ነው። ከአመራሮቹ አንዱ አስረስማረ አቶ ተመስገን ጥሩነ ከአመታት በፊት የአንድ መንግሥት ተቋም ጥበቃ እንደነበሩ አስታውሰው በቀደመው በሚያገለግሉ ስርዓት ወቅት የሰሩባቸውን ኃላፊነቶችንም ዘርዝረው ያሏቸው ሌጋሲዎች አስቀምጧል። ከነዚህ አመራሩ ከዘረዘሯቸው ክሶች ውስጥ አቶ ተመስገን ከኢንሳ በፊት በአማራ ክልል ላይ የሚታወቁባቸው ለጋሲዎቻቸው አሳምነው ጽጌን በህይወት እንዳይተርፉ ጥረት በማድረጋቸው በኋላም አስከሬን እንዲጎተት በማድረግ እንደገናም እነ መጽሐፍን ተስፎ ላይ ታንክ ያካተተ ወታደራዊ ስምሪት በመስጠት ወዘተ ነው እያሉ ዘርዝሯል። ከሶስት ዓመታት በፊት በፋኖ ኃይሎች ላይ የመደበኞች ናቸው ሲሉ ፈርጀው ተገዳዳሪ ኃይል ተፈጥሮብናል በሚል ሞት አውጀውብናል እያሉም ቀጥሏል። አሁን አቶ ተመስገን እዚህ ያደረሳቸው ህወሀት ይመጣብኛል የሚል ፍርሃት ላይ ናቸው የሚሉት የፋኖ አመራሩ ከሰሞኑ ያደረጉት ንግግርም የአማራ ህዝብ ላይ ይፋው የዘር ማጥፋት አዋጅ ነው ብለውታል። እናም ብዙም ባያስገርምም ለህወሀትም ለኦህዴድም ያደሩ በሚል ያነሷቸው አቶ ተመስገንን የአማራ ህዝብ ከሌሎች ህዝቦች ጋር የሚያደርገው ትብብርም ሆነ ትግል ሊረዱት አይችሉምናም እየተላላኩ ይቀጥላሉ ሲሉ አስፍሯል። ጠቅላይ ሚኒስትር አብይ አህመድ ምስቅልቅል ውስጥ ከተተን ያሉትን ጉዳይ ተናግሯል። ንግግር ሀገርን ያፈርሳል ሲሉም አክሏል። ጠመንጃ ሳይሆን ብዕር ያነሱ ጋዜጠኞችን ለእስር ስደትና እንግልት የዳረገው የብልጽግናው አገዛዝ በርካታ ሚዲያዎችን ተቆጣጥሮና ፈጥሮ ያደረገው እንቅስቃሴን በሚዲያ ሰራዊትን ቢደግፍም በሀገሪቱ ያለው ነባራዊ ሁኔታ በፕሮፓጋንዳ የሚሸፈን አልሆነምና ስኬት ቀራቀው ሰነባበትም። እንዲያም ሆኖ አሁንም አዳዲስ ሚዲያዎችን እየጨመረ እንደሆነ ይገልጻል። ጠቅላይ ሚኒስትሩ ዛሬ በአንድ መድረክ ላይ ስለ ንግግር አንስተው ሲያብራሩም ንግግር ግለሰብም፣ ሀገርም ማህበረሰብም ያፈርሳል በማለት ሆኗል። በዚሁ ንግግር ግለሰብ ይፈርሳል ማህበረሰብ ይፈርሳል፣ ሀገር ይፈርሳል። በእርግጥም ም ጠቅላይ ሚኒስትሩ እንዳሉት ንግግር፣ በተለይም ደግሞ በመሪ ደረጃ የሚተላለፍ የትእዛዝ ንግግር በርካታ ነገሮችን ሲያፈርስ፣ ኢትዮጵያ በዋናነት ደግሞ በብልጽግናው ዘመን ከበቂ በላይ ምሳሌ ናት። የቀንጅብ ጸጉረ ልውጥ ወዘተ የሚሉ የእርሳቸው ንግግሮች ስንት ግለሰብን፣ ስንት ቤተሰብን አፍርሰው ይሆን የሚለው ምላሹ ቤት ይቁጠረው ይሆናል። እሳቸውም በዙሪያቸው ያሉ ደቀ መዝሙሮቻቸውም ካንሰር፣ አረም፣ ጃውሳ፣ ጁንታ፣ ሸኔ፣ ነቀርሳ፣ አውሬ ወዘተ እያሉ እያነሳሱ ከፋፋይ ብቻ ሳይሆን ገዳይና አስገዳይ ንግግርም እያደረጉ ያፈረሱትስ መጠኑ ምን ያክል ነው የሚለውም ተከታይ ጥያቄ ይሆናል። የብልጽግናው ፕሬዝደንት የዛሬው ንግግር ይቀጥልና ግን ምስቅልቅል ውስጥ ነን በሚል ያመኑበትናም ለዚህ ደግሞ ትርክት ነው የዳረገን ሲሉ የተናገሩበት ይከተላል። የኢትዮጵያ ምስቅልቅል ውጤት የገነባነው ነው። የናሬሽን ውጤት ነው። እንዳንተማመን፣ እንዳንግባባ፣ እንዳንከባበር፣ እንዳንተጋገዝ፣ በጋራ እንዳንቆም ያደረገን ናሬሽን ነው። ትርክት የግጭቶቻችን ዋና ምክንያት ነው የሚለው በእነዚህ የብልጽግና ሰዎች ባይነገር ኑሮ ለክርክር በበቃ ነበርም። አንድን ሕዝብ ከምድረ ገጽም ከሕሊና መጥፋት አለበት፣ እነዛ ሰዎች የሕፃናት ማስፈራሪያ ጭራቆች ናቸው የሚሉት ብልጽግናዎች የአማራ ክልል ወጣቶችን በጅብ ቆዳ የሚዋጉ ኋላ ቀሮች እያሉ ለዓለም የሚነግሩ ያገዛዙ ሰዎች አስር ሚሊዮን ቢሞትም እኮ እኛ እንቀጥላለን ሲሉ የሚደመጡ የብልጽግና አውሮፕላን ተሳፋሪዎች ናቸው። እንግዲህ ስለ ትርክት የሚናገሩት ከዚህ ሁሉ የፈርሰናልና ና ምስቅልቅል ንግግራቸው በኋላ ጠቅላይ ሚኒስትር አብይ አህመድ ያከሉት ግን ኢትዮጵያ እየተነሳች ነው በማለት ነው ወዴት የሚለው ጥያቄ እንዳለ ቢሆንም ኢሳያስ አፈወርቂ በወልድያ ውጊያ ተሳትፏል ሲል ብልጽግና ለተባበሩት መንግስታት ድርጅት በላከው ደብዳቤ ላይ ገለጸም። አሁን ያለው ትዕግስታችን ተሟጧል፣ ለሁሉም ነገር ገደባለው ሲልም ዝቷል። የትግራይና የኤርትራ ግንኙነትን እኛን ለመውጋት ነው በማለትም አክሏል። የብልጽግናው መንግስት የውጭ ጉዳይ መስሪያ ቤቱ ወደ አሜሪካ ደብዳቤ ሲልክ ያሁኑ የመጀመሪያ አይደለም። ባሳለፍነው ሰኔ ወር ላይ በተመሳሳይ ክረምቱ ሳይወጣ ህወሀትና ሻቢያ ጦርነት ሊከፍቱብ ነው የሚል ደብዳቤን ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጽፎ እንደነበር የሚታወስ ነው። ያ ከምን ደረሰ የሚለው ሳይመለስ አሁን ሁለተኛ ዛቻም የተቀላቀለበት ደብዳቤን ሚኒስትሩ ጌዲዮን ጢሞቴዎስ ወደ አሜሪካ ለተባበሩት መንግስታት ድርጅት ልከዋል። ሚኒስትሩ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ከጥቂት ቀናት በፊት ጻፉት የተባለው ደብዳቤም በኤርትራ መንግስትና በትግራይ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል፣ ጥምረቱ በኛ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲል ይከሳል። ህወሀትና ሻዕቢያ ከዚህ ባሻገር እንደ ውሃኑ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብ ና በመምራትም፣ የሆነ እጅላል የብልጽግናው ደብዳቤም በቅርቡ በሚዲያ ሰራዊቱ በኩል ሲያስተጋበው የነበረውን ፕሮፓጋንዳ ይፋዊ ያደረገው አገዛዙ የኤርትራ መንግስትና ህወሀት በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ኃይሎች በተካሄደ ውጊያ ላይ ተሳትፈዋልም ብሏል። ጌዲዮን ጢሞቴዎስ የህወሀት አዛዦች ና ተዋጊዎች በዚህ ዘመቻ ላይ በቀጥታ ተሳትፈዋል ሲሉም ያለቃቸው አብይ አህመድን አቋም ማስፈራቸውን የተነገረው ሚኒስትሩ በጻፉት ደብዳቤ ሲሲሌ በወልዲያ ከተፈጸመው ጥቃት በተጨማሪ በራያና በወልቃ ግጭቶች ተከስተዋል ሲል ይጠቁማል። እነዚህ ድርጊቶች በፌደል መንግስትና በህወት መካከል የተደረሰውን የፕሪቶሪያን ስምምነት ጥሰዋል ሲልም ይገልጻል። የኢትዮጵያ መከላከያ ሰራዊት የመከላከል አቋም እንደያዝና ከፍተኛ የትዕግስት እርምጃ እንደወሰደም ጠቅሶ፣ ነገር ግን ይህ ትግስት ገደብ የሌለው አለመሆኑን ያስጠነቅቃል። ይኸው ደብዳቤ ደብዳቤው ኤርትራን የነዚህ አስከፊ ድርጊቶች ዋነኛ ነዳፊ በማለት የከሰሰ ሲሆን በፋይናንስ ና ፖለቲካዊ ፖለቲካ የድጋፍ አማካኝነት ጦርነቶችን እያካሄደችብን ነው ብሏል። ጌድዮን ጢሞቲዎስ ኢትዮጵያ የባህር በር ለማግኘት ባላት ፍላጎት ኤርትራ ስጋት እንደገባት በመግለጽ ኢትዮጵያን የማተራመስና የመከፋፈል ዓላማ እንዳላትም በጽሁፋቸው ላይ አንስቷል። ደብዳቤው አክሎም ኤርትራ ጸባጫሪነትን እንደ ቅድመ መከላከል እርምጃ ትጠቀማለች የሚል ሲሆን ይህም ኤርትራ ለአስርት ዓመታት ኢትዮጵያን ለማተራመስ ትጠቀምባቸው የነበሩ ስልቶች ናቸው በሚልም አስፍሯል። ሚኒስትሩ ኢትዮጵያ ድርድር ለማድረግ ዝግጁ መሆኗን በማረጋገ ማረጋገጥ ኤርትራ ቀጥተኛና ቀጥተኛ ያልሆነ ጠብ አጫሪ ሲል የጠራውን ድርጊቶችን እንድታቁምና የኢትዮጵያ ሉዓላዊነትና የግዛት አንድነትን እንድታከብር ዓለም አቀፉ ማህበረሰብ ጫና እንዲያደርግ በሚልም ይጠይቃል። ይህ በእንዲህ እንዳለ የአስመራው መንግስት ለፓርላማው ንግግር ምላሽ ሰጥቷል። ከሰሞኑ አስመራ እንደ ጋዛ በሚል ከተሰራጨው ሀተታ ጋር በተያያዘም እንደዚሁ ጦርነት አፋቅሮ ሰላም ያለያያቸው ሻቢያና ና ብልጽግና በጦርነት ዋዜማ ላይ እንዳሉ በርካታዎች በሚገምቱት ምልልስ ላይ ናቸው። ትናንት ፕሬዚደንት አያጽቀስላሴ በፓርላማው መክፈቻ ላይ ስለ ቀይ ባህራዊ ቀሪነት ገልጸው ነበር። ኢትዮጵያ በአባይና ና ቀይ ባህር መካከል የምትገኝ ሀገር ናት። እጣ ፈንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው ያሉት ፕሬዚደንት አይገለጡም ይሁን እንጂ ኢትዮጵያ ፍትሕን ባልተከተለ መንገድ እንደዚሁም ሕዝብን ባለማከለና ባላሳተፈ አግባብ ተገልላ ቆይታለች ሲሉ ነበር የተናገሩት። ይህንን የፓርላማ ንግግር ፓርላማ አልባዋ ሀገር ምላሽ ሰጥታበታለች። የሻቢያው መንግስት ቃል አቀባይ የማነ ገብረመስቀል እንደተለመደው የብልጽግናው ሹማምንትን ወርፈው በሁለት ውሃዎች መካከል የሚለውን የፓርላማውን አገላለጽ አስደናቂም ሕጋዊም ጂኦግራፊያዊ ግንኙነት የሌለው በምናብ የተፈጠረ ሲሉ ገልጸውታል። በታሪክም ወረራን የሚፈጽሙ አካላት የተሳሳቱ አመክንዮችን በማቅረብ አጀንዳቸውን በህዝባቸው ዘንድ ተቀባይነት እንዲያገኝ ጥረት ያደርጋሉ። በዚህ ደረጃ የብልጽግና ፓርቲ የሄደበት መንገድና የማታለያ ስልቶቹ ግን አሳፋሪ ናቸው ሲሉም ከሷል። በእርግጥም ይህንን ቆመተዎች ያልነበር ነገር ግን ግጭትና ችግር ደጋግሞ በጎበኘው በዚህ ቀጠና ላይ የጦርነት አዙሪትን የመውለድ እንቅስቃሴ በመሆኑ አደገኛ ያደርጓል። በየቀኑ በሚባል ደረጃ ነው የብልጽግና ሰዎች የሚናገሩት የሚልም ሆኗል። በተመሳሳይ ቃል አቀባዩ ከሰሞንኛው የዘ ኢኮኖሚስት አተ ከአሜሪካ ጋር በተያዘ ምላሽ ሰጥቷል። ዘ ኢኮኖሚስት ኤርትራ የውስጥ ችግሯን እንዳለ ሆኖ ከኢትዮጵያ ጋር በአሰብ ወደ ምክንያት ውጥረት ውስጥ መግባቷን ተከትሎ የሀገሪቱ ሉዓላዊነት አጣብቂኝ ውስጥ እንደሚገኝ ዘግቦ ነበርም ሁለቱ ሀገራት የገቡበት ውጥረት አስመራን እንደ ጋዛ የሚያፈርስ ነው ሲልም ከኢትዮጵያ መንግሥት በኩል ታጥቋቸዋል ያላቸውን ሚሳኤልና ድሮኖችን አንስቶ ማስፈራራቱም ይታወሳል። ቃል አቀባዩ ታዲያ የተለመደ በተሳሳ ተሪኦት አለም ላይ የተነሳ በማለት ነው ውድቅ ያደረጉት።

መምህራን ወደ ተቃውሞ መውጣታቸውን ፖለቲከኛው ገለጹ። ይህ ተቃውሞ ደሞዛቸው ህገወጥ በሆነ መልኩ መቆረጡን ተከትሎ ነው ተብሏል። ከዚህ ወር ጀምሮ ለመንግስት ሰራተኞች ደሞዝ ጨምሬያለሁ ያለው የብልጽግናው መንግስት ከወር በፊት እዚህ ውሳኔ ላይ የመድረሱ ምክንያት በአመዛኙ ተቃውሞች ሊደረጉ ይችላሉ የሚል ፍርሃት ስለመሆኑ በርካቶችን የሚያስማማ ነው። ደሞዝ ተጨመረ በተባለ ማግስት ታክስና የዋጋ ንረቱ በዛው ልክ ቢቀጥልም፣ የሆነ ሆኖ ዛሬ ደግሞ በሲዳማ ብሔራዊ ክልላዊ መንግስት በምስራቅ ሲዳማ ዞን ቦና ዙሪያ ወረዳ ውስጥ የሚሰሩ መምህራን የወር ደሞዛቸውን በብልጽግና አመራሮች ያለፈቃዳቸው መቆረጡን ተከትሎ ወደ ተቃውሞ መውጣታቸው ተሰምቷል። ፖለቲከኛው አቶ ጁዋር መሐመድ በምስራቃዊ ዞን ውስጥ በሚገኙ ስምንት ወረዳና አንድ የከተማ አስተዳደር ውስጥ በአጠቃላይ የመማር ማስተማር ሂደቱ ተቋርጧል ብለዋል። ደሞዛቸው እያለ እነርሱ ፍቃድ ለብልጽግና ፓርቲ ህንጻ ግንባታ ተብሎ መቆረጡን በመቃወም መብታቸውን በሰላማዊ መንገድ በመጠየቃቸው ብዙ መምህራን በመታሰራቸው ከስራ መታገዳቸው፣ መደብደባቸውና ያልታ ሰሩትም ለእስር እየተፈለጉ ስለመሆኑም አክሏል። እነዚህ ተግባራት በተለይም በዳየ ከተማ አስተዳደር፣ በጭሬ ወረዳ፣ በቦና ዙሪያ ወረዳ መከሰቱን ተመላክቷል። ይህንን ድርጊት የሰሙት የበንሳ ወረዳ፣ የቡራ ወረዳ፣ የደኤላ ወረዳ፣ የጫበ ወረዳ፣ የሆኮ ወረዳና የአሮሬሳ ወረዳ መምህራን የመማር ማስተማር ስራቸውን ሙሉ በሙሉ አቋርጠው ወጥተዋል። በቅርቡም በዞን ማዕከል ውስጥ ከፍተኛ ሰላማዊ ሰልፍ እንደሚኖራቸው ተናግረዋል። ሲሉምን የገለጹት ሰበቦችን እየፈጠሩ የበጀት ዓመት ደሞዝን በጉልበት የሚቆርጡ ህግ የማይገዛቸው የክልሉ ባለስልጣናት መብታቸውን በሰላማዊ መንገድ የሚጠይቁትን እስር ማዘዣ በማውጣት ከትምህርት ቤት እያደኑ በማሰር ላይ ይገኛሉ ብለዋል። በኦሮሚያ ክልል አመራሩ መገደላቸው ተሰማም በክልሉ አንዳንድ ስፍራዎች የሚፈጸሙ ጥቃቶች አሁንም እንዳሉ ናቸው። የአቶዎች መልስ አብዲስ አስተዳደር ክልሉን ሰላም አድርጌዋለሁ ቢልም በታችኛው እርከን ላይ ያሉ አመራሮች ሰለባ የሚያደርግ ማህበረሰቡን በጸጥታ መናጋት ውስጥ የሚያሰቃየው ውጊያ ግን እንደቀጠለ ነው። በኦሮሚያ ክልል ሰሜን ሸዋ ዞን ሂደቡ አቦቴ ወረዳም የኦሮሞ ነጻነት ጦር ታጣቂዎች በፈጸሙት ድንገተኛ ጥቃት ትናንት የወረዳው የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ደሜ ቱሉ መገደላቸው ተሰምቷል። ጥቃቱ የደረሰው ልዩ ስሙ አባዶ በተባለ ስፍራ ነው። ከኃላፊው ጋር ለስራ ወደ አንድ ቀበሌ በመጓዝ ላይ የነበሩ ለጊዜው ቁጥራቸው በውል ያልታወቁ በርካታ የሚሊሻና የፖሊስ ሰራዊት አባላት እንደተገደሉም ተዘግቧል። ከነዚህ ውስጥ አንድ የቀበሌ ከፍተኛ አመራር ይገኙበታል። ምን የተባለው ባለፉት ተከታታይ ቀናት የኦሮሞ ነጻነት ሰራዊትና የመንግስት ወታደሮች በወረዳው ገጠራማ አካባቢዎች ከባድ የተባለ ተኩስ ቅዱስ እያደረጉ እንደነበረም የተዘገበው የኦሮሞ ነጻነት ጦር ከዚህ አካባቢ በተጨማሪ በሆሮ ጉድ ወለጋ በሻምቡና በሆሮ ወረዳ አማካይ ስፍራ ላይ በሚገኝ የመንግስት ኃይሎች ካምፕ ላይ ጥቃት አደረስኩ ሲል ሳውቋል። የእስራኤል ጋዛው ጦርነት ሁለት ዓመታትን አስቆጥሯል። ከሁለት ዓመት ጦርነት በኋላ በጋዛ ያለውን ግድያና ውድመት የሚያስቆምና በሕይወት ያሉና የሞቱ እስራኤላውያን ታጋቾችን ወደ ቤተሰባቸው የሚመልሰው የሰላም ስምምነት እድልም ሰሞነኛው ተስፋ ነው። ነገር ግን በሐማስም ሆነ በእስራኤል ተቀባይነት ማግኘት እንደሚችል አሁንም ማረጋገጫ የተሰጠበት አይደለም። ሐማስ በእስራኤላውያን ላይ ከባድ ጉዳት ያደረሰበት ሁለተኛ ዓመት በሚታሰብበት ዕለት ውይይቱ እየተካሄደ መሆኑ አሳዛኝ አጋጣሚም ተብሎ ተገኝቶለታል። የመስከረም 16 2016 ዓ.ም ጥቃት ወደ 1200 የሚጠጉ ሰዎችን የገደለ ሲሆን 251 ያክሉ ደግሞ ታግተዋል። እስራኤላውያን 20 ታጋቾች በሕይወት እንዳሉ የሚያምኑ ሲሆን የቀሪዎቹ 28 ሰዎች ደግሞ አስከሬናቸውን መረከብ ይፈልጋሉ። ባለፉት ሁለት ዓመታት በጋዛ የሆኑ ደግሞ አሰጋጊ ነው። ባለሙያዎች እንደሚሉት ከሆነ የጋዛ ሕዝብ ከሁለተኛው የዓለም ጦርነት ወዲህ ባልታየና ባልተጠበቀው ሁኔታ እየተፈናቀለ ይገኛል። የጋዛ ኗሪዎች ተክለው የሚሄዱበት ደህንነቱ የተጠበቀ ቦታም አላገኙም። ከአንድ ጊዜ በላይ ለመፈናቀልም ተገዷል። የሚፈናቀሉት እጅግ ጠባብ በሆነና በተጨናነቀ አካባቢ ውስጥም ነው። የተባበሩት መንግሥታት ድርጅት እንዳለው ከሆነ በሁለት ዓመቱ ጦርነት ከሁለት ነጥብ አንድ ሚሊዮን በላይ የጋዛ ህዝብ ከአስሩ ዘጠኙ ተፈናቅሏል። የጋዛ ድንበሮችም ተዘግተዋል። እስራኤል የጋዛ ኗሪዎች አንዳንድ አካባቢዎችን ለቀው እንዲወጡ በተደጋጋሚ ማሳሰቢያ ስትሰጥ ነው የቆየችው። በዚህ ምክንያት ከፍተኛ ቁጥር ያለው ህዝብ ይፈናቀላል። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።